የህይወት ስኬት እንዴት ነው ተሳካልን የምንለው? ምን ሲሆን ነው? ለምሳሌ አንዳንድ ሰዎች በጣም በመማር ትምህርት ላይ ረዥም ጊዜያቸውን በማሳለፍ በትምህርት ሰክሲድ ሲሆኑ የተሳካላቸው ይመስላቸዋል። ትምህርት በጣም የሚወዱ ዲግሪያቸው ሲጨርሱ ኢሚዲየትሊ ዛው ላይ ማስተርስ አፕላይ የሚሉ እዛው እሱኛው ገና አግራጁዌት አድርገው ሳይጨርሱ ራሱ ተመዝግቤያለሁ እኮ እንትን ለፒኤችዲ የሚሉ፣ ትምህርት ትምህርት ሰክሰስ የሚመስላቸው ትምህርት አፍተር ትምህርት፣ ትምህርት አፍተር ትምህርት የሚመስላቸው ማለት ነው። አንዳንድ ሰዎች ደግሞ ሶሻል ላይፍ ላይ እንደልጅ ሆነዋል። በቃ ፓርቲ ነው ክለብ ነው፣ በዚህ ሳምንት ከእነ እንትና ጋር ነን፣ በዚህ ሳምንት የሆነ ነገር በግሩፕ ተደርጓል። በቃ ሶሻል ላይፍ ማለት ላይፍ ነው፣ ሁሉ ነገር ሶሻል ላይፍ ነው። አንዳንዶቻችን ደግሞ ስፕሪቹዋል ላይፍ ሊሆን ይችላል። ስፕሪቹዋል ላይፍ ላይ ረሽም ጊዜያች አለም ላይ ከኖርን ሌሎችም ነገሮች ባላንስ ማድረግ አለብንና ሁሌ ስፕሪቹዋሊቲ ቤተ ክርስቲያን ምናምን የምንሄድ ከሆነ አይሆንም። ለዓለም ኑሮ አይደለ ወይ ደግሞ ሪል ስፕሪቹዋሊቲ እንግዲህ ትልቁ የህይወት ጎል ነው። ሁላችንም ወደዛ መንገድ ብሄድ አለብን፣ ወደ ስፕሪቹዋሊቲ ግን ደግሞ እዛ ላይ ብል ላይ ደርሰን መድረስ ከፈለግን የሆነ ከዓለም ራሳችንን ማራቅ አለብን። ወይ ደግሞ ትልቅ ጎል ያንን ነገር የሚያሰራ ለምሳሌ ቢኒያም መቄዶኒያ እሱ በዓለም ያለ እንግዲህ ሞንክ ነው አደለ ለሪ የሚመስለኝ እንደሁም ሞንክ አደለ መናንያን ይህን ይባታሉ። ያቱም ዓለምን የረሳ የወጣ ከዓለም አኗኗር የወጣ በረሃ የሚኖር አይነት ላይፍ ፊሎዞፊ ያለው ላይፍ ስታይል ያለው እንደዛ አይነት ላይፍ ስታይል ያለው ሰው ነው። እና አንለስ እንደዛ አይነት ሰው ለመሆን ሬዲ ካልሆንን ድረስ እና እንደዛ አይነት ላይፍ ፐርፐዝ ይዘን ለዛ ፐርፐዝ እየኖርን ካልሆነ ሆነ በስተቀረ ይሄ ዴይ ቱ ዴይ ላይፍን ካቻፕ ለማድረግ ሁሌ መንፈሳዊ ሆንን ብቻ አይቻልም። ና እሱንም ቢሆን ባላንስ ማድረግ መንፈሳዊነት በጣም አስፈላጊ ነው። ብዙዎቻችን ህይወት ላይ ይሄ ሚስ አድርጓል ብዬ አስባለሁ። ሌሎቻችን ደግሞ በመኔ ስራ ስራ ስራ ሊሆን ይችላል፣ ቢዝነስ ቢዝነስ ሊሆን ይችላል። በቃ በመሮጥ ልጆቻችንን በመርሳት ትልቅ ኮኔክሽን የሚፈልጉ በልጅነታችን ፓርትነራችንን በመርሳት ሌላ ሶሻል ላይፍን በመርሳት የቅርብ ሰዎቻችንን ማለት ነው ሁላ በመርሳት ገንዘብ ገንዘብ ገንዘብ ገንዘብ ስናባረር እንኖራለን እና ህይወት ስኬታማ የሚያስብለው ምክንያቱም አንድ ሰው ገንዘብ ሁሉ ኖሮት የሆነ ቀን ባዶነት ይሰማዋል። ሰዎች ያሉትም ወይ እውቀት የለውም ወይ መንፈሳዊ ህይወቱ ባዶ ነው። ትልቁ ነገር ህይወቱ ማለት ነውና ትልቁ የህይወት ስኬት በአንድ ነገር ኤክሴል ለማድረግ አይደለም። በአንድ የፓርት የህይወት ፓርት ላይ ጊዜ ማጥፋት አይደለም። ባላንሲንግ ነው። ለምሳሌ አንድ ሰው ስፖርት ቤት ሄዶ ባንድ እጁ ብቻ ዳምፕል ቢያነሳ ይሄኛው እጁ እንዲህ ሆኖ ይደጣው ጡንቻው ጡቶ አውጥቶ ምንድን ነው የሚባል ማለት ነው። ኢምባላንስ ያለበት ሰው ጤንነትም አይደለም፣ አይደለም። ለምሳሌ ልጆቻቸው የሆነ ጭንቅላት ውስጥ ውሃ እንትን ብሎ የሚወለዱ ልጆች የሉም? አይምሯቸው ይሄ ትልቅ ከብሎ ሌላው ሰውነት ይሄ ኢምባላንስ በሺ ሳም ነው አይደል? ትክክለኛ ያልሆነ ዲፎርሜሽን ነው። ዲፎርሜሽን እንዳይኖር በላይፋችን ታች ኖት ሰክሰስ ዲፎርም ስንሆን እንደፈለግን ነገሮችን አናደርግም። ይሄ ጆፍሬ እዚህ ጋር ባላንስ ያደረ ይሄ 10 ከሰራ በዚህም አስር መስራት አለበት። እንደዛ ስለዚህ ምንድነው የሚሆነው? መንፈሳዊ ህይወት ለምሳሌ በጣም ኢምፖርታንት ነገር ነው። በጣም በጣም በጣም ከሁሉም እንደውም የህይወት ፓርቶች በላይ ዋና ኢምፖርታንት ነው። ሌሎቹም ማስፈላጊ ቢሆኑ ብዙዎቻችን ኔግሌክት ያደርግ ነው። ከጥቂት አካሎች በስተቀር ብዙዎቻችን ኔግሌክት ያደርግ ነው አካል ነው። ከእንቅልፋችን እንደተነሳን ከእንቅልፋችን እንደተነሳን እንኳን ባይሆን ከቤታችን ከመውጣታችን በፊት ጥቂት ሰዓት እንኳን ጸሎት ማድረግ ለምሳሌ ትንሿ ከመንፈሳዊነት ትንሿ ነገር ምን ያህሎቻችን ይሄን እናደርጋለን? ብዙዎቻችን አናደርግም። ጸሎት ትዝ የሚለን እንኳን ልክ ክፉ ነገር ሲገጥመን ቻሌንጂንግ ሲቹዌሽን ውስጥ ስንገባ ያን መፍታት ሲያቅተን ወደ ጸሎት እንመጣለን። ግን በእለት ከእለት ህይወታችን ውስጥ መንፈሳዊ ህይወት አስፈላጊ ነው። መጸለይ ዊኬንድ ሊሆን ይችላል፣ የሚችል ሰው በየቀኑ አክሰስ ያለውም ደግሞ ጊዜ አንድ ሰዓት ሁለት ሰዓት። ምክንያቱም ቴን ፐርሰንት ለእግዚአብሔር ነው። ምንም ቴን ፐርሰንት ገንዘብ ብቻ አይደለም። ቴን ፐርሰንት የህይወታችን ህይወታችን ጊዜያችን ማለት ነው። ላይፋችን የእግዚአብሔር ነው። መስጠት አለብን ቴን ፐርሰንቱን እዚህ በቀን ውስጥ ማለት ነው 24 ሰዓት አለ። ከ24 ሰዓት ውስጥ ስንት ማለት ነው 2.4 አለች። እንደዚህ ሁለት ሰዓት ከአርባ ምናምን ደቂቃ እንደዚያ ዓይነት ይመስለኛል። ኤግዛክትሊ ባልሰራው የእግዚአብሔር ነው። ግን እንደዚህ አስበን የምናቅፍ ሰዎች የለንም። በጸሎት ያን ሰዓት ወይ ፖድካስት መንፈሳዊ ፖድካስት በመስማት ስፕሪቹዋል ቡኮችን በማንበብ በቀኖች ማሳለፍ አለብን። ኮኔክት መሆን አለብን ከአምላካችን ጋር። ይሄ ሚስ የተደረገ ነው በአብዛኞቻችን። ይሄ ብቻ ሳይሆን ደግሞ ሌሎችንም እንደዚሁ በፐርሰንት እየሰጠ ስፖርት ለምሳሌ አስፈላጊ ነው፣ ፊዚካል አክቲቪቲ ስፖርት ስላችሁ የግድ ስፖርት ስራችን ፊዚካል ከሆነ ዛትስ ብለሲንግ ዛትስ ብለሲንግ። በዚህ ዘመን ላይ ፊዚካል የሆነ ስራ ጠፍተዋል አይደለ? ሰው እየከፈለ ሆኗል ለፊዚካል ወርክ አውት የሚሰራው ጂም እየሄደ ፊዚካል ስራ ከሰራንማ በጣም ጤነኛ ነን። ብዙዎቻችን ጉልበታችንን ለመቆጠብ ነው የምንጥረው፣ ግን ብንሰራ፣ ምክንያቱም ስፖርት የምንሰራ ሞር ኢነርጂቲክ ለም፣ ስንሰራ ሞር ጌን እናደርጋለን፣ ወርካውት ስናደርግና ኢነርጂ የማያስፈልጉ ይሄ ስታግኔት ያደረገ ኢነርጂ ጎርናት የሆነ ኢነርጂ ሲወጣ ሞር እናገኛለን። ግን ይሄም ካብዛኛው ማህበረሰብ ላይፍስታይል ውስጥ ወጥቷል። እንቅስቃሴ የለም። ምክንያቱም መሮጥ መሮጥ መሮጥ መሮጥ ነው ላይፍ ስታይሉ። የብዙ አካላዊ እንቅስቃሴ ማድረግ የሜንታል እንቅስቃሴ ማድረግ ማንበብ ሊሆን ይችላል። ትምህርት፣ ለምሳሌ በትምህርት ቤት በመሄድ ብቻ አይደለም ራስን ማስተማር፣ በዚህ ዘመን በተለይ ብለሲንግ ነው ቴክኖሎጂው። ብዙ ዲስትራክሽን ይዞብን ቢመጣ ሴሌክቲቭ ከሆነ ብዙ ኢንፎርሜሽኖች፣ ፖድካስቶች አሉ፣ ቻት ጂፒቲ አይ ላይ ብዙ ኢንፎርሜሽኖች አሉ። ብዙ መጽሐፍት ኦዲዮ ቡኮች ራሱ አሉ። ስራ እየሰራን የቤት ስራም ፉልታይም ፉል ታይም ማምኮን ምን ይያል ምን አይምና የምናዳምጣቸው በምን ፈልገው ቋንቋም ምናምን ስለዚህ እውቀታችንም ማሳደግ አለብን በቀን ውስጥ መጨመራል በምን ፈልገው የፊልድ አይነት ከፍ ማድረግ አለብን ስራም ደግሞ ባላንስ ያደረገ ይሄ በስራ ወርናውት እስክንሆን መስራት ያው የዓለም አሁን ሜትሪክሱ እንደዛ አድርጓል። ሰውን ቦርናውት አድርጎ 10:12 ሰዓት ሰርቶ ቤት ውስጥ ሲገባ ልጆቹ ላይ ሻውት በማድረግ ምናምን ነገር እንዲጀምር ማለት ነው። ምክንያቱ ድክም ብሎት በቃ አቅሙ ተሟጦ ነው የሚመጣው። ቤት ሲመጣ ምንም ሪዚስት ማድረግ አይችልም። እና ከእንደዛ አይነት ላይፍስታይል ግን መውጣት አለብን። ላይፍ ስኬታማ የምንሆነው ብዙ ገንዘብ ስላገኘን፣ ብዙ ስለተማረን፣ ብዙ ስፖርት ስለሰራን፣ ብዙ ስለዘነጠን ምናምን፣ እነዚህ አደሉ። ስፒሪቹዋሊቲ ማስፈላጊ የሆነ አለማችን ላይ ማለት ነውና ሁሉንም፣ ይሄ ሬዲዮ የሆነ ነገር ልናዳምጥ ጣቢያ አለ ፍሪኩዌንሲ፣ ያችን ፍሪኩዌንሲ ላይ ስንሄድ ነው የምናገኘው። እና የዚህ ሁሉ ነገሮች ባላንስ ባላንስ የባላንሷን ፍሪኩዌንሲ ማግኘት አለብን። ትምህርቱን፣ እውቀቱን፣ ፊዚካል ኤክሰርሳይሱን፣ ኒውትሪሽኑን በዚህ ጋር መንፈሳዊ ሕይወቱን፣ ሶሻል ላይፉን፣ ሌሎች እነዚህ መሳሰሉትን ባላንስ አድርገን ያቺን ባላንስ ሷን የባላንሷን ፍሪኩንሲ የላይፋችንን ባላንስ ፍሪኩንሲ ስናገኝ እዛኔ ፕሮዳክቲቭ እንሆናለን። ሰላም ይሰማናል። ፍሎ ይኖራል። ኢነርጂ ፍሎ ይኖራል። ስፔስ ይኖረናል። በዙሪያችን ላሉ ሰዎች ሰላም የምንሰጥ ሰላም የሚሰማን ደስ የሚሉ ሰዎችን አትራክት የምናደርግ ሄልፕ የምናደርግ ሄልፕ የምንደረግ ሪስፔክት የምናደርግ ሪስፔክት ሊሆኑ ሰዎች የሚመጡ ክሬዲት የምንሰጥ ሰዎች ክሬዲት የሚሰጡ አንዳንድ ሰዎች ክሬዲት የማይሰጡ አይቻሉ ኢንፎርሜሽን እንኳን ነግራችኋቸው የራሳቸው ኢንፎርሜሽናት ምስለው ሌላ ቦታ ሲያወሩት ትሰማላችሁ። እና ዲስሚሳል የሆኑ ሰዎችን ዲስሚስ የሚያደርግ ቤቱ ማች ኢጎ ነው። አክቹአሊ የኢጎ ጉዳይ ነው በቃ። ግን ዘሞ ባላንስ ሲሆን ላይፋችን ው ፍሉ ሲያምር ታያላችሁ። ስንከበር፣ ስናከብር፣ ስንወድ፣ ስንወደድ ደስ የሚል ሰዎች ሲመጡ የሚያግዙን ሰዎች ሲመጡ፣ ሰዎች ስናግዝ ልንሰራ ስንል ህጎ ሰራተኞች የምናገኝ እኛ ለምንሰራላቸው ሰዎች ሙሉ ነርጃችንን ሰጠን የምንሰራ አ ሎት ኦፍ ፕሮዳክቲቪቲ በላይፋችሁ ታያላችሁ። ስለዚህ ፋይንድ ዮር ላይፍ ፍሪኩዌንሲ፣ ፋይንድ ዮር ባላንስ ማከሳይ ህይወታችሁ ያበባል።